ስለው እንዲልናችሁ በይያላችሁ በትል ነገር ስለው ነው አሸይና እንዲያላችሁ ሞኝላችኋለሁ። ቤተሰቦች የስትገቡ እንደ ልማዳችሁ ላይክ እና ሼር እያደረጋችሁ ሀሳቦቻችሁ ለብዙዎች ከሁሉ ለዚህም ሰግናችኋለሁ። ዛሬ ጠዋት እንግዲህ በኢራን በእስራኤል ጦርነት ላይ የአሜሪካ ጠልቆ ገብነት በቀጠናው ላይ ሊፈጠሩ የሚችለው እጅግ በጣም አደገኛውን ጉዳዮች እንግዲህ ሀሳብ ሰጥቼበታለሁ። የሲኦል ደጆች ይከፈታል፣ የብዙ ሚሊዮኖች ህይወት ሊያልቅ ይችላል፣ ቀጠናው ትርምስ ምስል ይወጣ ይችላል የሚለው ሀሳብ አንዳንዶቻችሁ በጣም በብስጭት አሜሪካ ይህንንማ ማታ ስ መሰለ አንተ ዶርደብ እንዴት እንዲህ ያለ ንግግር ትናገራለህ? ያላችሁኝ አላችሁ። ለአንዳንዶቻችሁ ምናልባት አሜሪካ የሚጥጥ አምላክ ልትሆን ትችላለች። እውነታው ግን እንደዛ አይደለም። እውነታው ግን በቪየትናም አሜሪካኖቹ ተዋርደው አንገቱ ደፍተው ተሸንፈው ወጥተዋል። እውነታው ግን በአፍጋኒስታን አሜሪካኖቹ ተሸንፈው ተዋርደው ወጥተዋል። እውነታው ግን በኢራቅ ላይ ዞግናኝ የሆነ ዋጋ ከፍሏል። እንደምታውቁት እንግዲህ አሜሪካኖችን አፍጋኒስታን ገብተው ሀያ ዓመት ሙሉ ከታገሉ በኋላ ያሁሉ መፋሰሱ ደም መፋሰስ ከጎበው በኋላ ከሀያ ዓመት በኋላ ታሊባንን በታሊባን ቀየሩ። ሶስት ትሪሊዮን ዶላር ፈጅቶ እና ምዕራባዊን ዓለምና አሜሪካያኖችን ሚዲያ አምላክ አርጋችሁ የምታይ ሰዎች ትክክል አይደለም፣ ትክክል አይደለም። እነሱ እንደ ማንኛውም ሀገር ነው። እውነት ነው፣ ቀድሞውን ሰልጥነዋል። ብዙ ስልጣኖች ላይ ደርሰናል። እኛ ደግሞ በዘር፣ በሰፈን፣ በመንደር፣ በቡትቶ ሀሳቦች እስከ አንገታችን ድረስ ታንቀን፣ አሁንም በልመና፣ አሁንም በሞከራ፣ አሁንም በጦርነት ስጠነ ያለነው ነገር ግን የተለየ አድርጋችሁ አትዩ። የአሜሪካ ሀያልነት ሰሜን ኮሪያን ማስቆም አይችልም። የአሜሪካ ሀያልነት የቻይናን ማስቆም አይችልም። የአሜሪካ ሀያልነት ራሽያን ማስቆም አይችልም። እየተሸነፉ እኮ ነው። በሄዱበት በየትኛውም ቀጠና አሜሪካኖች እየተሸነፉ ነው። ምንም ይሄ ዓለም ያወቀው ፀሐይ የሞቀው ራስ የአሜሪካ የኮንግረስ አባሎችን ልቆ እየተናገሩ ከ ደግሞ ፊት ለፊት ወጥተው ከሊቢያ ላይ ያ ሁሉ እልቂት ከመጣ በኋላ ኦባማ ወጥተው ትክክል አልነበረም ነው ያለ። እናንተ ምንድን ነው የምታሸረገዱት? ቆርቆንዳ ምንድን ነው የምታሸረገዱት? ራስ ኦባማ መጥቶ በሊቢያ ላይ እየተሰራ ዘግናኝ ጥፋት ትክክል አልነበር የሚቆርታ ጠይቃለን ያል። እነ ቶኒ ብሌር በኢራቅ ላይ የነበረ የከፈትነው ጦርነት ስህተት ነው ነው ያለት። የአሜሪካ ትልልቅ መሪዎች እኮ በኢራቅ ላይ የተደረገውን የከፈትነው ዘመቻ ዘግናኝ ነው፣ ትክክል አልነበረም፣ ሰራዊቶቻችን እንደ ቁጠል የረገፉበት ነው፣ ትሪሊዮን ዶላር የፈጀንበት ነው፣ ትክክል አይደለም እኮ ነው ያሉት። እናንተ ምንድን ነው የምታሽቀብጡ ምታሽቀብጡ ምንድን ነው ይሄ ጦርነት ምክንያቱ ምንድን ነው እስኪ አስረዳኝ። ሀሁ ከቆጠርክ በመነጋገር የምታምኑ ከሆነ ኑገረኝ፣ አስረዳኝ። በእስራኤልና በኢራን መካከል ያለ ጦርነት ምክንያቱ ምንድን ነው? አጭር ነው። ምክንያቱም ኢራን ኒውክለር ቦምብ ልትይዝ ነው። ስለዚህ ኒውክለር ቦምብ ሳትይዝ ይህን ውጊያ ከፍተናል፣ ነው ያሉት ቃል በቃል ያሉት ማለት ነው። እኔ ደግሞ እናንተ መጠይቃቸው ኢራን ኒውክለር ቦምብ ብትይዝ ችግሩ ምንድን ነው ነው ጥያቄ። ጀርመን ስትይዘው ኒውክለር ቦምብ ቅዱስ ነው። ፈረንሳይ ስትይዘው ኒውክለር ቦምብ ቅዱስ ነው። አሜሪካ ስትይዘው ኒውክለር ቦምብ ቅዱስ ነው። ኢራን ግን ስትይዘው እርኩስ ነው። እናንተ የምድር አምላኮች አይደላቸውም እናንተ የሰው ልጆችን እንደፈለገ መታዘው አይደላቸውም። ኒውክለር ቦምብ አያስፈልግም ለምድራችን ጥፋት ነው ካላችሁ ሁላችሁም ተውታል። ሁላችሁም ኒውክለር ቦምብን ቁበሩ። ሁላችሁም አትጠቀሙ። አይ እኛ እንይዛለን ነገር ግን የእናንተን ዞር ማንዘር ትውልዳችሁን በሙሉ በዚህ እያስፈራራን እየቀጠቀጥን እያንበረከክን እናኖራለን ነው። እውነታው ይሄ ነው። ምንድነው የምታሽቃልጡት የኛዎቹ ደግሞ፣ በነገራችን ላይ የኛዎቹ ካልገባቸው አፋችን ዞክታችሁ ቁጭ በሉ። ምክንያቱም ይሄ ጀበና ቡና እየጠጣች የዘር ፖለቲካ ፎትፎታቸው ለገንዛ ሀገራችን ችግር መፍትሄ ያላገኛቸው ስለ ዓለም ፖለቲካ ለማውራት ቦታቸው አይደለም። እዚህ ለአሜሪካ ምታሽቃብጦ፣ ለእስራኤል ምታሽቃብጦ፣ ለአውሮፓ አውሮፓና አሜሪካ ማሽቀባጭም አይፈልጉም። በቂ ገንዘብ፣ በቂ ጡንቻ አላቸው ስለዚህ አሽቃባጭም አይፈልጉም። ስለዚህ እኔ አላሽቃወጥ ለእነሱ አቅሙ ስላላቸው ነው ያለው። ኒውክለር ቦምብ አላቸው፣ ሞሳሪያች አላቸው፣ ትሪሊዮን ዶላር አላቸው። እኔ ለመሆን ለእነሱ አሽቃባጭ ከተባለ አሽቃባጮች እናንተ ለሀብታም አሽቃብጡ፣ ሂደን ለኢራን ለምን አትዋጋ? እኔ ከአሜሪካ አይደለም። አሜሪካኖቹ ናቸው ሊቢያ የሄዱት አፍጋኒስታን የሄዱት በማያገባቸውም በሚያገባቸውም የገቡ ያሁሉ መከራ የፈጠሩት አሜሪካኖች ናቸው እ እኛ አይደለም እኛ ይደለ እኛ የትም አልደረስን። ቻይና ብትሆን እሺ የትኛውንም አገር ሄዳ አላፈነዳችም። ራሽያኖቹ በዚህ 56 ዓመት የትኛውንም አገር ሄዶ አላፈነደም። ስለዚህ ለራሳቸው መውጥ ለሀገራቸው ደህንነት የሚታገሉ ሰዎች በሙሉ እንደ አውሬ የሰሜን ኮሪያው መሪ ምን አድርጓል? አለም ንስቴ ንጎሪ እንደ አውሬ እንደ ጭራቅ እንዲታይ የተደረገበት ምክንያት ምንድን ነው? አገሬን አላስደፍርም አላስነካም ስላለ አይደለም? ሰሜን ኮሪያ በአሁኑ ሰዓት ኒኩለር ባይኖራት ኑሮ ምን ትሆን ነበር? ከሱማሌ የባሰች ጠፍ መሬት በረሃ ትሆን ነበር። ነገር ግን ኒኮለር ስለያዝ ነው። ኒኮለር ግማሹ የመያዝ መብት አለው፣ የመታጠቅ መብት አለው። አንድ ብቻ አይደለም። አንድ ሺ ሁለት ሺ ሶስት ሺ አራት ሺ አምስት ሺ ሌላው ግን አንድ ፍሬ መያዝ አይችልም። አንድ ፍሬ ኒኮለር በመከያዝ ከምድረ ገጽ እናጠፋለን። ይህን ደግሞ የሚያሽቆልጡ የኛዎቹ አለ የኛ ግዴታ አይደለም። አንዳንድ ካላውቃችሁም ወይ የሰማችሁት ጉድ ቦታ ላይ ሁሉ ሀሳብ መስጠት ጉዳያችን አይደለም። አሜሪካን አታውቋትም። አሜሪካ ምንድን ናቸው? አሜሪካ አሜሪካ ሀብታሞች ናቸው፣ ሰልጥነዋል፣ ብዙ አቅምና ጉልበት አላቸው። ያ ማለት የምድር አምላኮች ናቸው ማለት አይደለም። የምድር አምላክ አለመሆናቸውንም እኮ ራሽያ ላይ አየን እኮ። ተቀጥቅጠው ተቀጥቅጠው ተቀጥቅጠው ሰላሳ በሞተ የሚሄን የዩክሬንን መሬት አሜሪካ አስረክባል ይችላል። ራሽያ አይደለም እንዴ? ሰሜን ኮሪያ እኮ ወፍ ዝር አይልም አይደለም እንዴ? እነሱ ዘር ቻይናን ቀና ብሎ ማየት አይችልም አይደለም እንዴ? እንኳን መሬት ላይ በንግዱ ላይ እንኳን መፋለም መዋጋት አቁጣቸው አይደለም እንዴ? ስለዚህ ይህን እኮ የአሜሪካ መሪዎች እኮ የአሜሪካ ፖለቲከኞች እኮ ይቆበላል። ዛሬ ሲኤኒን አይታችታል። ዛሬ ቢቢሲ አይታችታል። ዛሬ ፎክስ ኒውስን የነበረ ሽኩቻ፣ የሀሳብ ቡጥቡጥ አይታችታል። ለምን አይ ብሎ መሟገት የሰው ስለሆነ ነው። አንዳንዶቻቸው ሀሳብ እንደ እባብ የምትፈሩ ሰዎች አላቸው። ሀሳብ አትፍረው እና ሂደን ለኢራን ለምን አትባጋለት ነው? ኢራን ደቀ የዓለ የስልጣኔ ምንጭ ወደ ትልቅ አገር እኮ ነው። ትልቅ ህዝብ እኮ ነው። ትልቅ በልዕልና በታላቅነት በእውቀት በምርምር በሳይንስ በጣም የተለየ ህዝብ እኮ ነው። እና እኔ እዛ ውስጥ የሚያስገባ ምንም ምክንያት የለኝም። ዘጠና ሚሊዮን ተዋጊዎች አላት። ጀግና ህዝቦች አላት። እጅግ በጣም ሰፊ መሬት አላት። እጅግ በጣም ባለምጡቅ አይምሮ ህዝብ አላት እና የኔ እዛ መሄድና አለመሄድ እናንተ ብዙ ሊያሳስብ ጉዳይ አይገባም። ጉዳይን ወደ ሃይማኖት፣ ወደ ብሄር፣ ማን ወደ ሪሊጅን ለመወስደ ምትፈልጉ ሰዎች ታከሙ ስቲ። አንተ ምን ከኢራናዊ በላይ ኢራናዊ ሆንክ? የኢራቅ ዕጣ ፈንታ አፍሪካ አፍሪካ ይደርሳታል። የየመን ዕጣ ፈንታ፣ የሶርያ ዕጣ ፈንታ፣ የሊቢያ ዕጣ ፈንታ። ሊቢያ እኮ የምድረ ገነት የነበረች አገር ኮነች። ምንድን ነው የሚሉት አሜሪካኖቹ? አንድ አይነት ተረት ዘላለም ዓለም ዓለምን እያታለሉ እያጀዘቡ ለመኖር ነው የሚሮጡት። ምንድን ያለት አሜሪካኖቹ፣ እኛ ችግራችን ከአያቶላ አሊ ካሜኒ ነው እንጂ ከኢራን ህዝብ አይደለም። የኢራን ህዝብ አቅፈሉን ስሞ እንፈልጋለን። አሁን አረቀ ኢራቅ እንደዛ ተብሎ የወደመችም ሊቢያ እንደዛ ተብሎ የመወደመችም ጋዳፊን ነው የምንፈልገው ብለው አይደለም እንደ ሊቢያ በአደባባይ ሲኦል የሆነችው እና ማይመስል ነገር መነጋገር ብዙ አያስፈልግም። ዓለም ትምህርቷን ትማራለች። ይሄን ዘመን ዓለም ልታልበው አትችልም፣ ወደደችም ጠላችም። በቻይና በኩል ይሁን በኢራን በኩል ይሁን በራሽያ በኩል ይሁን ተገቢውን ትምህርት ዓለም የሚማርበት ሰዓት ሩቅ አይደለም፣ ሩቅ አይደለም። ስለዚህ ይሄ ጉዳይ መረዳት ያለባቸው ዋጋ መክፈል ይመጣል። ዓለም ዋጋ ይከፍላል። ቀላል ጉዳይ አይደለም። ያለንበት ቀላል ጉዳይ አይደለም። ቀላል ጉዳይ አይደለም። አሁንም አይደሉም። ምንም የምታውቀው ምንም አልወቅን። የኔ ማወቅና አለማወቅ ያለምን ጉዳይ አይቀይርም? አይቀይርም። ነገር ግን እኛ ኒውክለር ስንይዘው ቅዱስ ነው፣ ኢራን ስትይዘው እርኩስ ነው። ምዕራባንና አሜሪካን ኢራን ከያዘችለው ምንድን ነው አላግባብ መሳሪያ ትጠቀማለች። እኛ ከያዝነው ግን እኛ ቅዱሳን ስለሆነን እኛ አእምሯችን በደንብ ስለሚሰራ እኛ በጣም የተማርን አስብ። የዓለም የስልጣኔ ምንጭ የሆነውን የፐርሽያን ህዝብ፣ የኢራን ህዝብ ኋላ ቀር ነው ማድረግ የሚገባን አስበ አያደርግም። እነሱ ግን በጣም አስተዋዮች፣ ኒውክለር ያዙም አልያዙም ዓለም በምቹ እጆች ላይ እንዳለች እንዲቆጠር ነው። እንደዛ አይደለም እውነታ፣ እንደዛ አይደለም። ስለዚህ የእኛችውም ማታቆት ከሆነ ምን ማለት አይደለም ዝም ብላችሁ ብትቀመጥ ምንም አይደለም። እኔ አሁን ለምሳሌ የተናገርኩት በኩራት ነው የምናገር ለምን ስለሚሆን ነው የምነግርህ። ያለሁት ስለሚሆን ነው እየነገርኩህ ያለሁት፣ ስለማይሆን አይደለም የነገርኩህ ያለሁት ተናግሬ ካልሆነ አን ዶዶ ባ ሲጀመር የተናገርኩት መቶ በመቶ ሊሆን እንደማይችል ገምት። ግን ከተናገርኩት ሰባና ሰማንያ በመቶ ከሆነ ጂኔስ ነኝ፣ ቀድሜሃለሁ ማለት ነው፣ በልጣለሁ ማለት ነው፣ ወንረጃ አለኝ ማለት ነው፣ ወይ ደግሞ ባለመጡቅ አይምሮለኝ ማለት ነው። ስለዚህ እዚ ጉዳይ ዛሬ ለምሳሌ መታ ራሽያ ለኢራን ኒውክለር ቦምብ ለመስጠት ፈቃደኛ አገሮች አለ ሲል አንተ ቆረቀ እንዳስለንክ ምን ማለት እንደሆነ አይገባህም። አይገርመም። አንዳንዶቻቸው ቆረቀ እንደሽ አይገባቸውም ምን ማለት እንደሆነ። ግን እኛ አይገባናል። ከአምስት ሺህ ኒውክለር ቦምብ ለኢራን አንድ ሶስት ሞተ ብሰጣትና የተወሰነ ብትጠቆምበት የሚል አሳብ ታመነጫለች። እናንተ ገና ናችሁ። ግድ አይደለም። በነገራችን የሰማችሁት ሀሳብ ላይ ሀሳብ መስጠት ግዴታ አይሆንባቸው እና የኔ ሀሳብ ደግሞ ጦርነቱን ከፍም ዝቅም አያደርገውም። የዛን ያህል ሊያስደነግጣችሁ፣ ያናድዳችሁ ቱግ ልትሉ አይገባም። የኔ ሀሳብ ሲሞቻችሁ፣ ላይክ አድርግ፣ ሼር አድርገው አለው። ፒስ